ቆረጡት ባዶ አቀረቡ። አዎ የለትም። ምን አበነንከው? ሁሉም ሄደ በቃ። እስከ ቅርብ ጊዜ ድረስ ቡዳ የሚለው ቃል ትርጉም አልነበረው። ሰይጣን ሆነ አጋንንት ሆነ እንኳ አናቅም ነበር። ምንድነው ቡዳ የሚለው ነገር? ማርክሲስቶች ሲመልሱ ዝም ብለው ነው ባህላዊ ነው ወጋዊ ነው ይላል። ሄደህ ትምህርት ቤት ስትማር ሰይጣን ምን እንደሆነ አይነግሩህም። እሺ እንዴት እንደኛ አይምሮ ላይ ግብተን እናስጨልቃታለን፣ ተስፋ እናስቆርጣታለን። እሺ በቃ እግዚአብሔር የለህም ብለን አስቀርናት። በቃ የኛ ግዛት እኛ ነን የምንገዛት። አሁን ጀመረ መስገዱን ጀመረ። እስኪ ወእግዚአብሔር የለም ብለሽ ነበረ፣ ለምን

እሷን ለማግኘት ለመሞት እንደዛ ይለኛል። የሚገርም ምክር ነው የሚመክራት። እስቲ ተመልከቱ አስተውሉ። ይሄ ድራማ አይደለም። ነገ ለአንተም እንደዚህ ይልሃል። ዛሬ የእሷ ጉዳት ያንተ ካልሆነ አሁንም ቢሆን አስቸጋሪ ነው ጥጥጥ ጥጥጥ ጥጥጥ ጥጥጥ ጥጥጥ ጥጥጥ ፍጥጥ እንዴት ነው የምታፈታው? እስቲ ወደ ዛ ወንድም የሚናገራት ማን ባለቤት ጀግና ወደዚህ ጀግና ምክንያት እኔ እኮ ጀግኔ አረጋ ምንድን ነው ማርያም ይሁላችሁ። በየግል ያለን መራራነት ይሁላችሁ። እንዲህ ነው ነገሩ የየግል ባህሪያችን አንተን ተዘጋጅተህ እሸኛለሁ። አንተ ውስጥ ትሄዳለህ። አዎ እፈልግሃለሁ። እሺ ችግር የለም። ምንድን ነው ቡዳ ምን ታብል ነው ከያስካት አስር አመት ምን አረካት ራሱ ያሰማት ራስዋ እግሯ እትሄድ እንደማትችል እና አይኗም ደሞ እንደዚህ ማውጣት ማውጣት፣ አይኗም ማውጣት። አዎ፣ ነጠላውን ቁጭ አድርገው አይኗን ሁሉ ይዛሃታል፣ ታሳክካታለ። አዎ፣ እንደሷ ያርጋለዋል። የገባው በአይኗ ነው በእግሯ በራስዋ በራስዋ በጸጉሯ አዎ ድሮ ጸጉሯ ረጅም ነበር ረጅም ነበር ቆንጆ ነበር። በቃ ደስ ስለሚለኝ በቃ ባዳ አቆረሁት ባዳ አቆረሁት ባዶ አቀረሁ አዎ የላትም ምንም የላትም የላትም። አበነንከው ሁሉም ሄደ በቃ ቡዳ ሰይጣን ነ ቡዳ ጋር እንትን ቡዳ ሰይጣን ሰይጣን ነው። እስከ ቅርብ ጊዜ ድረስ ቡዳ የሚለው ቃል ትርጉም አልነበረውም ሰይጣን ሆነ አጋንንት ሆነ እንኳ አናቅም ነበር ምንድነው ቡዳ የሚለውን ነገር ማርክሲስቶች ሲመልሱ ዝም ብለው ነው ባህላዊ ነው ወጋዊ ነው ይላል ደ ትምህርት ቤት ስትማር ሰይጣን ምን እንደሆነ አይነግሩህም ግን እነሱ ከበስተ ጀርባቸው ራሳቸው ቡዳዎች ናቸው ፍልስፍናውን የሚመራው ራሱ ቡዳው ነው አንተን ግን ያደናቁራል። እዚህ ጅላጅሉን የተንጀላጀለውን ጅላጅሉን ዝም ብሎ እንዲቀበል ያደረጉትና ውስጡን በልተው ያሸክሙታል፣ ቲዎሪ ያሸክሙታል። ቲዎሪ መሸከም የኢትዮጵያን ወገኖቻችንን የጎዳ ነገር ነው። ዝም ብሎ ቲዎሪ መሸከም ምን ዋጋ አለው? ቲዎሪ መሸከም አይደለም መለየት ነው። የመለያ ሀይል ያስፈልጋል። ነገሮችን መለየት ካልቻልክ ዝም ብለህ እድሜህን ለቀማኞች እና ለመንፈስ ዘራፊዎች ትጨርሳለህ። ቡዳ ቡዳ ነኝ። እንዴት አግኝተህ በላሃት? እንጃ። በምትሄድ በስራ ጊዜ ሳያገኛት። በጣም የት ሀገር ነው የበላሃት? እዚህ ሀገር። ጀርመን ነው? ጀርመን። ጀርመን ነው የበላት። የጀርመን ቡዳ ነ? ወይስ ምድር? ያበሻ። ያበሻ ነው። ያበሻ ቡዳ ነው። ወንድ ቡዳ፣ ሴት ቡዳ ሴት ነኝ። ሴት ነኝ። ሴት ውዳ ታውቅሻለች? አታውቅሽም? እንጃ። ታውቃለች፣ ታውቃለች። እሺ። ሙሉ አሰቃያል። ሐኪም ቤት ስንት ጊዜ? ብዙ ጊዜ ቤት አስቸገርኳቸው። አትችልም በል ቧጥ በል። ስንት ናችሁ? አስር ቡዳ፣ አስር ቡዳ፣ አስር ቡዳ ነን በል። ነው ተከሰውነት አይ፣ እንዲህ ነገር የለም። አፍ ላይ ተዘጋጁ። እሺ፣ አንተ ና ቆይ፣ ሸኛ ልፍ በል፣ እዛ ጋር ሂድ። ይህ ቡዳው ደግሞ ሌላ ተጽዕኖ ምንድን ነው? ልጆችን አብሮ ያያል። ለልጆችም ጠንቅ ይሆናል። ናግባ አታና አበጃ ወይ ምን ያቃጠላል ምንድን ነው? አንተም ቡዳ ነው። የት አገኘሀት? ለምን በላሃት? ወንድ ቡዳ፣ ሴት ቡዳ፣ ሰበይቲ ቡዳ። እሺ እዚ ጠበርክ ስንት ዓመት ነው ከበላሃት? ሸው ዓመት ምን ዋና የበላሃት

ለመተት ስንት አመት ነው? ሰባት አመት ነው። አረካት ምን ላይ ትሬን እንደ እህቷ እኛ አይምሮ ላይ ገብተን እናስጨንቃታለን፣ ተስፋ እናስቆርጣታለን። እሺ በቃ እህቷ ስትሞት እግዚአብሔር የለህም ብለን አስቀርናት። በቃ የእኛ ግዛት እኛ ነን የምንገዛት። አሁን ግን መስገዱን ጀመረች። እግዚአብሔር የለህም አዎ፣ እህቷን ስንወስድባት። እሺ እህቷ ደግሞ አማኝ ናት። መቤቴ እያለች ሞተች። የእሷን መጎዳት አይተን እኛ ገባና ገባን

ደፍተራ ነን። የደፍተራ ሰይጣን እና ጋር እንትና ሰይጣን ነን። ስንት ዓመት ነው? ተመርከህ ተስተካከል። አንተ ግባ። ይህ ማማረር የተገኘውን አጋጣሚ ሁሉ ይጠቀምበታል። ከአቅማችን በላይ ያው እንግዲህ ፈረንጆቹ ሲሳደቡ እንሰማና ፈረንጆቹ ሲቀልሉ እንሰባና በዛው እንቀጥላለን። ብቻ ከፈረንጅ ከተነሳ ሁሉ ነገር ለኛ እውነተኛ እና እርግጠኛ ነው። አሁን እንኳ የሁላችሁ ጣሊያን ሄደን ነጮቹ ሲጮሁ ጊዜ አዲስ አበባ ያሉ ታመኑ እስከ ዛሬ ድረስ ለካ እውነት ነበረ እንደ ያሉ አንዴ ቃልቻ ነው አንዴ ጠንቋይ ነው አንዴ ምንድን ነው አንዴ ምንድን ነው ሲሉ ኖረው እውነት ነው እንደ፣ ለካ አለ ነጩን እያ- አንተ ነጩም ጮኸ እኮ ይላል። እና ታዲያ ነጩ ምንድን ነው እና የኛ ነገር ግራም ያጋባን ነገሩ፣ እርግማን ስለተሸከምን እዚህም ሆነን እንኳ ያው አስቸጋሪዎች ነው። እዚህም ተሰደን መከራም እያየን ቢሆን በጣም ተንኮለኞች፣ በጣም ግፈኞች አሉ። በጣም በጣም የብዙ ዘመን ግፍ የተሸከሙ አንደበታቸው መራራ የሆነ ተጨማሪ የግፍ ዘመናቶችን ለማቆየት የሚታገሉ ምላሳቸው ላይ እዳ ያለባቸው ብዙ ሰዎች አሉ። በልተዘጋጅ ቆጥና ፍለ አመለውጣ ተዘጋጅ አመለሽ በኢየሱስ ክርስቶስ ስም በል አንድ ጋንጅ በኢየሱስ ክርስቶስ ስም በስላሴ ስም በወላዲት አምላክ ስም በወላዲት አምላክ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን

አብራደ የነበረች ስእስታዲያ ሞት ተስፋ ያስቆርጣል። እንደ ሰው ሞኝ ነው አውቄያለሁ። አሁን ቆየሁ ወደ እግዚአብሔር ከቀረሁ፣ ያው ድሮ ግን ጥሩ ኖረን እየሞትን አይደል? እንዴም የሚገርመው እየኖርን የሞት ነውን፣ አታስታውሱ። እንዴት ነው እንዴት እንደሆነ እኮ ግራ የሚያጋባን ብሮ እየጨነቀ ነበር። ትሬን ውስጥ ግቢ ግቢ ይለኝ ነበረ። ለምን ራስሽን አታጠፊ፣ ግቢ፣ ምን ታደርጊያለሽ ነው የሚልሽ። እህትሽን ታገኛታለሽ አንችም ከሞትሽ ይለኛል ናፍቂያ ስለነበረ ሰው ለማግኘት መሞት ትፈልግ ነበረ። እሷን ለማግኘት ለመሞት፣ እንደዛ ይለኛል። የሚገርም ምክር ነው የሚመክራት። እስኪ ተመልከቱ፣ አስተውሉ። ይሄ ድራማ አይደለም። ነገ ለአንተም እንደዚህ ይልሃል። ዛሬ የእሷ ጉዳት የአንተ ካልሆነ፣ አሁንም ቢሆን አስቸጋሪ ነው። እሺ። ከዛ በኋላ ግን እናቴ እንደዛ ስትሆንብኝ፣ ደግሞ ወደ እግዚአብሔር ቀረብኩኝ። እምቢ አለኝ። ግን አባዬ ጄኔቭ እሳቸው ይጸልዩልኝ ነበር እሳቸው ጋር አገባ። ደህና ነኝ በይ። በርቻ በርች፣ በደም ተነስ ተነስ። እሺ ምንድን ነው? ልቀቀው እስኪ ግበረዝ፣ ዙር ምንድነው? ሰይጣን ለምን ታረክሳለህ? ሄደችብኝ፣ ሄደችብኝ። አንተ ስንታ ምን ነው ካስካ ከልጅነቷ ከልጅነቷ ጀምሬ ምን እያረግህ አይኗ ላይ ቁጭ ብዬ ፍጥጥ ፍጥጥ ነው። ፍጥ እንዴት ነው የምታፈጠው? ፍጥ እስኪ ወደ እዛ ፍንጥ። ማነው ወንድም የሚናገራት? ማነው ወንድም የሚናገራት? ቤተሰቧ፣ ባለቤቷ? ምን ባለቤት አላት እሷ? እንዴት ተደርጎ እንዴት

ውጣቅ ሰውነትአፍላ ጣላ ቧጥቅ ሰውነተ ተዘጋጅ፣ ተጠጋ ወደዚህ አይደለም፣ እንዲህ ተሰለፈ። አንድ ገ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲት አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ስነ ስርዓት ያዛል። አይደለም። ተነስ፣ ተንበርከክ። መጀመሪያ ተንበርከክ። ቆይ። ወደ ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ በናዝሬቱ በኢየሱስ ክርስቶስ ክርስቶስን ጨምርያል። በናዝሬቱ በኢየሱስ ክርስቶስ ወደ ሲኦል እንገባለን

ተደበኩ ነበር፣ የተደበኩ ነበር። እየተደበክሽ ምን

ዝም ብለሽ አላየሽም፣ ማለት ይሄ ሁላችሁ በየግል ያለን መራራነት፣ ሁላችሁ እንዲህ ነው ነገሩ። የየግል ባህሪያችን መራራ ጉዞ የዲያብሎስን ሰራዊት እንዲጨምር እንዲበዛ አድርጎታል። እግዚአብሔር ማስተዋሉን ይስጣል። ታዲያ ጥፋቱ እንዴት ነው? የማን ነው?

ቀሚስ ምናምን ጊዜ ዙጢ ያለባበስ እኮ ነው። ቀሚስ ነጮቹ የዚህ ያሉ ሉሚናቲን ፋብሪካ ነው የሚያዳብሩት። እናንተ ደግሞ የክርስቲያኑ ልጆች ነበራችሁና ይሄ ነው ቅድም ያልኳችሁ ሚሳኤል፣ እንዲህ አይነት አለባበስ ነው።